ሰላማችሁ ይብዛ ውድ አበሻ አዲስ ዩቲዩብ ተከታታዮች እንደምን አላችሁ በዛሬው ለመንገድ በተሰኘው ፕሮግራማችን ሁለት የተለያዩ ጉዳዮች እንዳስሻለው መልካም ቆይታ ደግ ደጉን እናስብ መልካምነት መልሶ ስለሚከፍለን አንድ ወጣት የዩኒቨርሲቲ ተማሪ ከፕሮፌሰር አስተማሪው ጋር መናፈሻ ውስጥ ቁጭ ብለው ያወራሉ። አስተማሪው ከተማሪው ሁሉ ይህንን ተማሪ በጣም ስለሚወደው እንደ ጓደኛው አድርጎ ነው የሚያየው። ፊት ለፊታቸው ጫማውን አውልቆ የመናፈሻውን ጽዶችና ሳሮችን የሚያስተካክል ሰራተኛ አለ። ተማሪው የጽዳት ሰራተኛውን እያየ ለአስተማሪው፣ ቲቸር ዛሬ አንተም እኔም ደብሮናል። ለምን ያኛውን ሰውዬ ታሪክ አንሰራውም? ያወለቀውን ጫማ ደበቅ እናርግበትና ጫማዎቹን ሲያጣቸው እንዴት እንደሚሆን እኛም እዛ ጋር ደበቅ ብለን እንመልከተው ይለዋል አስተማሪውም ምንም እንኳን ቢደብረን ድሃዎችን እያሰቃየን እኛ መደሰት የለብንም ባይሆን እኛ ገንዘባለን በገንዘባችን የበለጠ ደስታ ማግኘት እንችላለን ሂድና ቀስ ብለን ሰውየው ሳያይህ ባወለቀው ጫማዎች ውስጥ ገንዘብ ክተትና ና ከዛም ተደብቀን የሚሆነውን እናያለን አለው ተማሪውም አስተማሪው እንዳለው ቀስ ብሎ በሰውየው ጫማ ውስጥ በርካታ ገንዘብ ከቶበት መጣና ከአስተማሪው ጋር ደበቅ ብለው የሰውየውን ሁኔታ መከታተል ጀመሩ ሰውየው ጽዳቱን ጨርሶ ኮቱን ለበሰና ጫማውን ለማድረግ ሲታገል ይቆረቁረዋል ጎንበስ ብሎ ጫማውን ሲያራግፈው ብሮችን ያገኛል ሰውየውም ደነገጠ ዙሪያውን ቢያይ ማንም የለም ደግሞም ደጋግሞ ቃኘት ቃኘት ማድረግ ጀመረ። ቀኝና ግራውን ሲመለከት ማንም ሰው የለም። ሰውየውም በአግራሞት አንገቱን እየነቀነቀ ገንዘቡን ኪሱ ውስጥ ከከተተው በኋላ የሁለተኛ እግሩንም ጫማውን ለማድረግ ሲያነሳ በተመሳሳይ ገንዘብ ያገኛል። ሰውየውም አላመነም። በጉልበቱ ተንበረከከ፣ አንገቱንም ወደ ሰማይ ቀና አድርጎ ጮክ ብሎ ፈጣሪ የሚስቴን መታመም አውቀህ ነው አይደል? ካንተ ሌላ ማንም እንደማይረዳኝ አውቅ ነበረ። የልጆቼን ዳቦ ማጣታቸውን አይተህ ነው አደል ምስጋና ሲያንስህ ነው ፈጣሪ አለ። ተማሪውም የሰውየውን ሁኔታ ሲመለከት ከልቡ አዘነ፣ አይኖቹም እምባ ቋጠሩ። አስተማሪውም ቅድም ካሰብከው ታሪክ ይልቅ አሁን የተሻለ ደስታ እንዳገኘህ አልጠራጠርም አለው። ተማሪውም እምባውን እየጠረገ ፕሮፌሰር እስከ ዛሬ ካስተማሩን ሁሉ እንደዚህ ያለ ትምህርት አስተምረውኛ አያውቁም በህይወቴ የማረሰውን ትምህርት ትምህርትን ያስተማሩኝ። እውነትም ከመቀበል መስጠት የተሻለ ነው በማለት መለሰላቸው። ደግ ደጉን እናስብ መልካምነት መልሶ ይከፍለናል። ቀጣዩ ታሪካችን ይህንን ይመስላል። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳምባው የቋጠረውን ውሃ ለማድረቅ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። አልጋው የሚገኘው በክፍሉ ብቸኛ ከሆነው መስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጫውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸውን የት እንደሚያሳልፉ ወዘተ አውርተዋል። ከመስኮት አጠገብ ያለው ሕመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ሕፃናት ደግሞ ከወረቀት የሰሩትን መርከቦች በሐይቁ ዳርቻ በማስቀመጥ ይጫወታሉ ፍቅረኛሞች በአንድ እጃቸው አበባ በሌላው ደግሞ ተቃቅፈው ሀይቁን ይዞራሉ ከሀይቁ ባሻገር ውብ የሆነ ከተማ ይታየኛል በማለት ዘውትር የሚያየውን ሁሉ ይተርክለታል በዚህ አይነት ሁኔታ ሳምንታት አለፉ አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች ከመስኮት አጠገብ ያለው በሽተኛ ግን ህይወቱ አልነበረም በጣም ደነገጠች ጓደኛውም እንዲሁ አዘነ። ነርሷ አስክሬኑን በቶሎ እንዲያነሱ ሌሎች ተጨማሪ ነርሶች ጠራች። ያ ብቸኛው የቀረው በሽተኛ አልጋውን ከመስኮቱ አጠገብ ሊወስዱለት ይችሉ እንደሆነ ጠየቃቸው። ወሰዱለት። በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ነጭ ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆነ ካለችው ነርሷ ሰውየውም ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። እረ ሰውየው ማየት አይችልም፣ አይነስውር ነበር አለችው። ልብ የሚነካ ነገር ስቅስቅ ብሎ አለቀሰ። ለካስ እሱን ለማስደሰትና የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥሮ የሚያወራለት። አንዳንድ ሰዎች እንዲህ ናቸው። እነሱ የሞቱ የሰውን ህይወት ያለመልማሉ። የሰው ህይወትን ማዳን ባንችል እንኳን ቢያንስ ለሰው ተስፋ እንስጥ። ይህም የመልካምነት አንዱ ገጽታ ነውና፣ ሰላማችሁ ይብዛ። ደግ ደጉን እናስብ፣ መልካምነት መልሶ ይከፍለናል። ውድ የዩቲዩብያችን ተከታታዮች ከወደዳችሁት ላይክ፣ ኮሜንት፣ ሼር ያድርጉ።